ኖሩና እጁን ይመቱታል። ሲመቱት መሳሪያው ከእጁ ይወድቃል። በዛ መሳሪያ እሱንም ገለው ሌሎችንም ማረኩ። በቅርብ ጊዜ ብዙ አልቆየም። ግርማዊ ጃን ሆይ ገቡ። ሲገቡ ይህን ድንቅ ስራ ሰምተው ኖሮ ሰባት ጋሻ መሬት ሽልማት ሰጧቸው ለሰውየው። አሁን በሰላም ይኖራሉ ይኖራሉ። የጃን ሆይም ዘመን አለፈ። ወታደራዊ መንግስት መጣ። በዚህም ጊዜ ሁሉ በሰላም ይኖራሉ። ሰማንያ ሶስት መጣች። በዚህም ጊዜ ነው ከጥቂት ቀን በኋላ ከጎንደር መሬት ወደ ትግራይ ነው ከወሎም መሬት ወደ ትግራይ ነው እየተባለ ሲባል ካድሬው ቆሞ ዛንት ሲል፣ እንዴ የኢትዮጵያ ህዝብ ችግር ይሄ አይደለም፣ ለምን ያንዱን ላንዱ ትሰጣላችሁ? ብሎት እኛ ሰውዬ ወኔ ያላቸው ሽማግሌ ነበሩና ተቆጡ ስብሰባው ላይ። እርሶ ምን አገባሁት? ይሄ የመንግስት ስራ ነው የሚሰጠውን ሁሉ አሜን ብሎ መቀበል ብቻ ነው ያለበት፣ ይላቸዋል። ወይድ ወዲያ ወይድ አልለመድብኝም። እንደዚህ ይሉና ሰውየው ዞር ሲሉ ከጎናቸው አንድ ወር ገና ሙሽራ ነው ልጃቸው አግብቶ በሰርግ ቁጭ ብሏል። ሽመላቸውን ብድግ አድርገው ሂድ፣ ውጣ ሀገሬን መልስ ቶሎ ውጣ እያሉ ልጃቸውን መምታት ጀመሩ። ያስረከብኩ ሀገር ይህ አይደለም ነበር ያሉት። አው ኢትዮጵያኖች አንጀታችንም ቢቆስል ፈርተንም ወደንም የሆነውን ሁሉ ሆነን ዘመናት አልፈው ዘመን ተተካና ኢትዮጵያ ዛሬ ነጻ ወጣለች። አሁን ለዚህ በቅተናል። አሁን አንድነታችን አጠናክረን አንተ ትብስ አንተ ትብስ ተባብለን እንደ እብድ ውሻ ከመናቆር ይልቅ ለእናት ሀገር ቆመን ሰራዊታችን የሚጋደለውን ከጎኑ ቆመን ልናደርግ የሚገባውን ሁሉ እንድናደርግ በታላቅ አክብሮት ጠይቃለሁ። እግዚአብሔር